የእምነት አባቶቻችን የጌታ ደቀ መዛሙርት ሕይወታቸው እንዴት አለፈ? በወንጌል መቀለድ የለብንም። ይህ ወንጌል ብዙዎች አባቶች ዋጋ የከፈሉበት ነው። በእኔና በእናንተ እንዲሁም በዘመናችን ሁኔታ መለዋወጥ ለእኔ ይመች እንጂ በሚል እይታ በወንጌል ሲቀለድ ዝም ማለት የለብንም። ታዲያ የእምነት አባቶቻችን የጌታ ደቀ መዛሙርት ሕይወታቸው እንዴት አለፈ አንደኛ ማርቆስ ማርቆስ እስኪሞት ድረስ በአሌክሳንደሪያ ግብፅ ጎዳናዎች በፈረስ ታስሮ እየተጎተተ ሕይወቱ አልፋለች በሁለተኛ ሉቃስ በግሪክ ሰቅሎት ሕይወቱ አለፈች ሶስተኛ ማትሮስ በገጀራ በቆንጨራ ተቆርጦ ነው የሞተው። አራተኛ ዮሐንስ በፈላ ዘይት ውስጥ ተቀቅሎ ሕይወቱ አልፏል። አምስተኛ ጴጥሮስ ተዘግዝቆ በመስቀል ላይ ተሰቅሎ ሞቷል። ስድስተኛ ቶማስ በህንድ በጦር ተወግቶ መስዋዕት ሆኖ ሞቷል። ሰባተኛ ጳውሎስ 13 መልእክታትን የጻፈው በአሰቃቂ ሁኔታ ተገርፎ አንገቱ ተቆርጦ ሕይወቱ አልፏል። ስምንተኛ ሲሞን ግማሽ ለግማሽ ተቆርጦ ነው የሞተው። ዘጠነኛ ማቲያስ ያ ማለት በአስቆሮንቶ ይሁዳ ቦታ የተተካው አስራ ሁለተኛው ሐዋርያ በድንጋይ ተወግሮ አንገቱ ተቆርጦ ነው የሞተው። እስጢፋኖስ ብዙዎቻችን እንደምናውቀው በድንጋይ ተወግሮ ነው የሞተው። አስረኛ እንድሪያስ በስቅላት ሕይወቱ አልፏል። 12ኛ ያዕቆብ በኢየሩሳሌም አደባባይ አንገቱ ተቆርጦ የሞተ ሰው ነው። በርተለሚዮስ በግርፋት ህይወቱ አልፏል። ሁሉም መልካሙን ገድል ተጋድሎ ክርስቶስን ካዱ ሲባል አይሆንም ብሎ አንገታቸውን ለካራ ሰውነታቸውንም በዘይት ለመቀቀል፣ ለግርፋት፣ ለስቅላት አሳልፈው ሰጡ። እኛም ለወንገል በሚገባ ህይወት ንኑር ህዝቤ ደሀ ነው፣ እኔም ከእነርሱ ውስጥ አንዱ ነኝ። ፖፕ ፍራንሲስ ፖፕ ፍራንሲስ በ1936 ከጣሊያን ስደተኞቹ በአርጀንቲና ቦነስ አይረስ ተወለዱ። የትውልድ ስማቸውም አሬገ ማሪዮስ በርግሊዮ የነበረ ሲሆን የቤቱ የመጀመሪያም ልጅ ናቸው። በመጀመሪያ በኬሚካል ቴክኒሻነት ተመርቆ በአንድ ድርጅት ውስጥ ቢሰሩም በ21 ዓመታቸው የሳምባ ሚች ህመም ካጋጠማቸው በኋላ ላይ የሃይማኖቱ ነገር ሲቧቸው ወደ ሃይማኖታዊ ትምህርት ገቡ። በተለያዩ ሃይማኖታዊ ትምህርቶችና እርከኖችም ካለፉ በኋላ ከደቡባዊ ነፊቅ ክበብ እና ከላቲን የመጡ የመጀመሪያ የሮማን ካቶሊካዊት ቤተ ክርስቲያን ጳጳስ በመሆን በፈረንጆች አቆጣጠር በ2013 ተመረጡ። ፖፕ ፍራንሲስ በቋንቋ ችሎታቸውም የሚደነቁ ሲሆኑ ስፓኒሽ፣ ጣሊያንኛ፣ ጀርመንኛ፣ ላትን፣ ፈረንሳኛ፣ ፖርቹጋልኛ እና እንግሊዘኛን መናገር እንደሚችሉም ይነገራል። ፖፕ ፍራንሲስ ከድሮ ጀምሮ ለድሆች እንደሚቆረቆር ሲነገር በአርጀንቲናም ሳሉም ቀናቸውን ከድሆችና ከእስረኞች ጋር ያሳልፉ ነበሩ። በባትካን አዲስ ጳጳስ ሲመረጥም ለሰራተኞች የሚሰጠውን የቦነስ ገንዘብ ለበጎ አድራጎት ስራ እንዳዋሉትም ይነገራል። በተጨማሪም በባትካን ባንክ የቦርድ ሱፐርቫይዘርነት ለሚሰሩ ካርዲናሎች የሚከፈለውን 25ሺህ ዩሮ አመታዊ ቦነስም አስቀርቷል። ከተመረጡ በኋላ ከፋሲካ በፊት በሚካሄደው የእግር እጥበት ፕሮግራም በሮም እስር ቤት የታሰሩ አስር ወንዶች እና ሁለት ሴቶች እግር አጥበዋል። ከታሳሪዎችም ሁለቱ ሙስሊም ከመሆናቸውም በተጨማሪ የሮማ ካቶሊክ ቤተክርስቲያን ጳጳስ ለመጀመሪያ ጊዜ በሁነቱም ሴት ልጅን ያካተተበትም ሆኖ አልፏል። ፖፕ ፍራንሲስ በዓለም የሰላም ጥሪ ሲያደርጉም ቆይቷል። በጎረቤት ሀገር ደቡብ ሱዳንም በተከሰተው የእርስ በርስ ጦርነት በሰላም እንዲቋጭ በመሪዎችም እግር ስር ወድቆ መለመናቸው ይታወሳል። የሩሲያ የዩክሬን ጦርነትም እንዲሁም የእስራኤል ሐማስ ውጊያ በሰላም እንዲቋጭ ጥሪ ሲያደርጉ ነበሩ። ለሰላም ስሉ በተለያዩ ሀገራት የዞሩ ሲሆን ከኢራቅ ሃይማኖታዊ መሪ ጋር ያደረጉት ውይይትም ይጠቀሳል። በተባበሩት አረብ እምረትስም በመቶ ሺዎች የሚቆጠሩ ሰዎች በተገኙበት በመገኘት የመጀመሪያው ጳጳስ ነበሩ። የኢንስታግራም አካውንት የከፈቱ የመጀመሪያውን ጳጳስ ሲሆኑ ኒውዮርክም ታይምስም ላይም ጽሑፍ የጻፈው የመጀመሪያውን ጳጳስ እሳቸው ነበሩ። ኢትዮጵያ በቅርብ ጊዜያት ችግር ውስጥ በገባችበትም ጊዜ ለኢትዮጵያ ጸሎት እንዲደረግላት ሲጠይቁም ነበር። ሕዝቤ ድሃ ነው፣ እኔም ከእነርሱ ውስጥ አንዱ ነኝ ስሉ የተናገሩት ፖፕ ፍራንሲስ ከልጅነት ጊዜያቸው ጀምሮ በመተንፈሻና የሳንባ በሽታ ስጠቁ የቆዩ ሲሆን በቅርቡ ሕመማቸው ጸንቶባቸው ሆስፒታል ገብቶ ነበሩ። ከሆስፒታል ከወጡ በኋላ በህዝባዊ ሁኔታዎች ላይ የማይታዩት ፖፕ ፍራንሲስ ከፋሲካ በዓል በፊት በሮም እስረኞች በመጠየቅ አሳልፈውም ነበሩ። ፖፕ ፍራንሲስ ዛሬ በ88 ዓመታቸው ያረፉ ሲሆን ሲሞት እንደ ማንኛውም ሰው በእንጨት የረሳ ሳጥን ውስጥ አድርጋችሁ ቅበሩኝ ስል ተናግሯል። ፖፕ ፍራንሲስ ቀብራቸው በሮም እንደሚከናወን ሲጠበቅ፣ ከብዙ መቶ ዓመታት በኋላ ከባትካን ውጭ የተቀበሩ የመጀመሪያው የሮማን ካቶሊካዊት ቤተ ክርስቲያን ጳጳስ ይሆናሉ።